ይህ ቪዲዮ የሰራሁት እንግዲህ ለሆሶ ነው፣ ያው ነው። ከዚያም በተጨማሪ ብዙ ነገሮች ይናገራል። ስለ መውሊድ የሚናገረው ነገር፣ ስለ መንፎማ ነሽዳ የሚናገረው ነገር፣ ስለ አላህ ባህሪያት የሚናገረው ነገር እጅግ በጣም ከባድ ነው። አስተምሮቱ ያክል የክርስቲያን ስጋ መብላት እንደሚቻል፣ አላህ ብዙ አይኖች ያሉት ፊት ያለው እንደሱ አስተሳሰብ ማለት ነው ባት ያለው አካል የሆነ ነገር እንደ ጣዖት አካል የሆነ ነገር ነው እንዲያመልኩ እየጋበዛቸው ያለው ይሄ ደግሞ የሙስሊሞች እምነት አይደለም። ሰላም አለይኩም ወራህመቱላይ ወበረካቱ፣ እንዴት ቆያችሁ? መግቢያ ላይ ሙናፊቁ ያለውን እንደሰማችሁት ነው። እኔ ብዙ ጊዜ ስለ ሙናፊቆች ቪዲዮ አልሰራም። ነገር ግን ሙናፊቆችን በንጽጽር አይን ላስረዳችሁ ስለፈለኩ ነው ይህን ቪዲዮ የሰራሁት። መግቢያ ላይ ሙናፊቁ ምን ብሏል? ሁሱ ስለ መውሊድ ያለው አመለካከት ብሏል። መውሊድ በኢስላም ምንድነው? ቢድዓ ነው። ቢድዓ ብሎ ማለት ፈጠራ ከነብዩ ከሶሃቦች ያልተገኘ ከኋላ የመጡ ሰዎች የፈለሰፉት ነገር ማለት ነው። ከአሁን በፊት ምን ብያችሁ ነበረ? ኢየሱስን ፈጣሪ ነው የሚለው መጽሐፍ ቅዱስ ላይ የለም። ከነቢያትና ከኢየሱስ ሐዋርያት የተገኘ አይደለም። ኢየሱስ ካረገ ከ325 ዓመት በኋላ የክርስትና ሃይማኖት አባቶች፣ መነኩሴዎችና ቄሶች ናቸው ተሰብስበው ኢየሱስን ፈጣሪ ያደረጉት ኢየሱስ ፈጣሪ ነው የሚለው አስተምሮ ኢየሱስ እግዚአብሔር ነው የሚለው አስተምሮ እግዚአብሔር ወልድ ነው ስላሴ የሚለው አስተምሮ ቢዲኣ ነው አላልኳችሁም? ቢዲኣ ብሎ ማለት ፈጠራ ነው። ስለዚህ መውሊድ የሚሉ ሰዎች መውሊድ ይከበር መውሊድ ካላከበርን የሚሉ ሙስሊም ነን የሚሉ ሙናፊቆች መውሊድ ነቢያችን አለይሂ ሰላቱ ወሰላም መውሊድን አክብሩ አላሉም። ሰሃቦችም አላከበሩ መውሊድ የሚለው ነገር እንደውም ከስንት መቶ ዓመት በኋላ በግብፅ ሀገር ነው የተጀመረው ያን የሰዎች ፈጠራ ስራ እንግዲህ መውሊድን ካላከበርን ብሎ በግብፅ ሀገር የጀመሩት ሰዎች እነዚህ ፈላስፎች በቃ ከነብዩ ከሰሃቦች እያገኘ ነው አልበቃንም፣ ራሳችን እንደፈለግን እንጨምር የሚሉ ቄስና መነኩሴ ይበሏቸው። ቢዲአ ማለት ምን ማለት እንደሆነ የክርስትናን ታሪክ ጠቅሼ፣ በተለይም ከክርስትና ዲኖሚኔሽን የኦርቶዶክስ ተዋህዶ ቤተክርስቲያን ጥሩ ምሳሌ ትሆናለች ብዬ አስረድቻችሁ ነበረ። በኦርቶዶክስ ቤተክርስቲያን የሚደረጉ መዝሙራት፣ የከበሮ ጽናጽሉ፣ መቋሚያው የኦርቶዶክስ ሃይማኖት አባቶች የፈጠሩት ቢዲአ ያደረጉት የፈለሰፉት ነው አላልኳችሁም? የኦርቶዶክስ የሰርግ ስነስርዓት አጽዋማቸው፣ ስግደታቸው እያንዳንዱ ነገራቶች የኦርቶዶክስ ሃይማኖት አባቶች መነኮሳትና ቀሳውስት እያመጡት ነው አላልኳችሁም? በእስልምናውም እንደዚሁ ራሳችሁ ሙስሊም ነን የሚሉ ሙናፊቆች ሙስሊም ሃይማኖት አባት ነን የሚሉ ሙናፊቆቹ ሞናፊቆቹ በቃ ከነብዩ ያገኙት ከሰሃቦች ያገኙት አልበቃቸው ብሎ ራሳቸው ፈጥረው የጨመሩት ቢዲአ ነገር ነው። እንግዲህ ልጁ እንደሰማችሁት ስለ መውሊድ ሲር ነበረ። መውሊድ ቢዲአ ነው፣ ከሰሃቦች የተገኘ አይደለም። ስለ ጫት ሲናገር ስለ ጫት የተናገረ አንዳለ እንደውም ሙስሊሞችን ተቃራኒ ለመሆን ጫት መብላት ይቻላል ብሎ ፈተዋ የሰጣል አንድ ሙናፊቅ። እንግዲህ በነብዩ ዘመን በሰሃቦች ዘመን ጫት የለም። ሰሃቦች፣ ነብዩ ጫት አያውቁም። ስለዚህ እሱ ፈጥሮ እሱ ተፈላስፎ ከሙስሊሞች ተቃራኒ ለመሆን ጫፍ ችግር የለውም ብሏል። ይሄ ቢዲአን ይሄ ፍልስፍና ነው፣ የስላሴ ዶክትሪን በሉት እና ልጁ ምንድነው ያሉ ስለ መንዙማ ስለ ነሽዳ ሲል ነበረ ያኒ የሃይማኖት አባቶቻቸው የፈቀዱላቸውን ልክ በክርስትናው ታሪክ ቄስና መነኩሴ እየሱስን ፈጣሪ ነው እንዳለ ሁሉ የእነሱ ሸሆቻችን ናቸው የሃይማኖት አባቶቻችን ናቸው የሚሏቸው አድርጎ ያላቸውን ይዘው መጥተው ነው እንግዲህ እንከራከራለን የሚሉት ከቁርአንና ከሀዲስ ጋር ማለት ነው በቁርአንና በሀዲስ የሌለ በተጨማሪም እንደ ይሄ አህባሽ የሚባለው አላህ መውጁድን ቢላ መካን የሚለው ማለት ነው። ቁርአን ላይ ያለ የለም፣ ሀዲስ ላይ ያለ የለም፣ መዝሃብ ላይ ያለ የለም። ከሰሃቦች ከሰልፎች በአንድ በታቸው በቃላቸው በምላሳቸው አላህ መውጁድን ቢላ መካን አላሉ። አላህ ያለ ቦታ ነው ያለው አላሉም። ልክ ስላሴ የሚለው መጽሐፍ ቅዱስ ላይ እንደሌለ፣ ኢየሱስ እግዚአብሔር ወልድ ነው የሚለው መጽሐፍ ቅዱስ ላይ እንደሌለ ሁሉ ይሄ በእስልምና ታሪክ የለም። ኢብን ከሃይማኖት አባቶች የሉ ፈጥረው ነው ፍልስፍና አድርገው ነው ያመጡት። ስለዚህ ይሄ አላማውጁዱን ቢላ መካን የሚላችሁ ስላሴ በሉት። ይሄ የስላሴ አማኝ ብለው የቄስና መነኩሴ እንደፈለስፈው የእሱ የሃይማኖት አባቴ ነው የሚለው ፈልስፎ ያመጣው ነው። ለዚህም ነው እነዚህ የስላሴ አማኞች ናቸው ቄስና መነኩሴዎች ናቸው እነዚህ ሙናፊቆች፣ ሙስሊሞች አይደሉም የምለው ለዚህ ነው። ታውቃላችሁ። በመጨረሻም የምላችሁ ነገር ቢኖረኝ ሙናፊቆች የፍልስፍና የፈጠራ ስራቸውን ልክ እንደ ስላሴ የቢዲያ ስራቸውን ትክክል ለማስባል ቁርአን ላይ በቀጥታ የተቀመጠውን ይክዳሉ፣ ይሸሻሉ። እኛ ሙስሊሞችንን አንክድም፣ አንሸሽም። ቁርአን ላይ ያለውን በቀጥታ እንቀበላለን። ቁርአን ላይ አምላካችን አላሁ ሱብሃነሁ ወተዓላ ሲፋቱ ባህሪ የተቀመጠበትን ቀጥታ እንቀበላለን። አላሁ አክበር ብለን እንጂ የምንቀበለው ቁርአን ላይ የተቀመጠውን የአምላካችን አላሁ ሱብሃነሁ ወተዓላ ባህሪ አናፍርበትም እንሸሽበትም። ለምሳሌ በሱረቱል በቀራ 96 ላይ አምላካችን አለው ሱብሃነ ወተዓላ ተመልካች ነው። ተመልካች ነው። ኦኬ እንደዚሁም በሱረቱል በቀራ 81 ላይ አምላካችን አለው ሱብሃነ ወተዓላ ሰሚ ነው። ይህ ብሎ ማለት የኛንን ጆሮ አለው ማለት አይደለም። መጀመሪያም ላይ 96 ላይ እየጠቆስኩላችሁም ተመልካች ነው ሲባል የኛን አይነት አይን አለው ማለት አይደለም። ሙናፊቆች ግን ይፈራሉ፣ ይሸሻሉ፣ ያስተባብላሉ። በሱረቱ ሳድ 75 ላይ አምላካችን አላሁ ስብሃነው ተዓላ አላህም እብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለህ? ይላል። እንግዲህ አምላካችን አላሁ ስብሃነው ተዓላ እብሊስን በእጆቹ እንደፈጠረ ተቀምጧል። ሙናፊቆች ይፈራሉ፣ ይሄንን ቃል ይሸሹታል። አምላካችን አላሁ ስብሃነው ተዓላ እብሊስን በእጆቼ ስለፈጠርኩት ብሎ ስለ እብሊስ የተናገረውን የእኛን አይነት እጅ አለው እያልን አይደለም። አምላካችን አላሁ ስብሃነው ተዓላ ላይሰ ከሚስልሽን ሙናፊ ጫት የሚቀነጥሰው ሰነፉ እጃቸው ነው ትዝ የሚላቸው እጅ የሚለው ነገር ሲቀመጥ፣ አምላክን የሚመስል የለም። አምላካችን አላሁ ሱብሃነሁ ወተዓላ ተቀመጠተኛ ብለን አንልም። አምላካችን አላሁ ሱብሃነሁ ወተዓላ ከፍጥረታት ሁሉ በላይ ከፍ ያለ ነው። እሱን የሚመስለው ማንም የለም። መለኮታዊ ባህሪያቶች አሉት። ቁርአን ላይ፣ ሀዲስ ላይ በቀጥታ የመጡትን በቀጥታ እንቀበላለን። ምክንያቱም እኛ ሙስሊሞች ነን። ለአላህ ጥራት ይገባው አላሁ አክበር። አምላካችን አላሁ ሱብሃነሁ ወተዓላ ሰሪ ነው፣ ሰሚ ነው፣ ተመልካች ነው፣ ተናጋሪ ነው። እንደዚሁም በሱረቱል ቀለም አርባ ሁለት ላይ የተቀመጠውን እያስተባበሉ ጭራሽም ሙስሊሞችን ለማሳፈር ለማሸማቀቅ ይጠቀሙበታል። አስባችሁታል። ቁርአን ላይ ያለውን ቃል ወስደው እኮ ነው ሙስሊሞችን ለማሸማቀቅና ለማሳፈር ጣዖት ተመልካላችሁ እያሉ በአላህ ቃል የሚዘባበቱ ልክ የስላሴ ዶክትሪን አማኞች ኢየሱስን ፈጣሪ ለማድረግ ከመጽሐፍ ቅዱስ ቃል መዘው ይኸው ኢየሱስ ፈጣሪ ነው እንደሚሉት፣ ሐዋርያቶቹ ኢየሱስ ፈጣሪ ነው፣ እግዚአብሔር ወልድ ነው ብለው ያልሰብኩትን ቀሳውስቶቻቸውና መነኮሳቶቻቸው ጭንቅላታቸው ውስጥ የጫኑባቸውን ይዘው መጥተው መጽሐፍ ቅዱስ ላይ እንደሚፈልጉም እንደሚፈልጉት ሁሉ ሸሆቻችን ናቸው የሚሉት እዛ ጫት እየበሉ ጫት ጎርሰው ጫት ለብሰው የነገሯቸውን ቃል ይዘው መጥተው ጠዋት አምላክ ይላሉ። ስፍር ላይ ረቢ እንደዚሁም በስረቱ ራህማን 27 ላይ የልቅናና የልግስና ባለቤት የሆነው የጌታህን ፊት ይቀራል፣ አይጠፋም ይላል። እንግዲህ ካፊሮች ሆን ይወስዱና፣ ሙናፊቆች ሙናፊቆች ሆን ይወስዱና፣ ባሎች ጠማሞች ሆን ይወስዱና፣ በሙስሊሙ ላይ ሊሳለቁና ሊስቁ ይከጅላሉ። የአባቶቻቸውን ወሬ ይዘው መተው በሥረቱ ኒስአ 164 ላይ አምላካችን አላሁ ስብሐነሁ ወተዓላ ሙሳን ማነጋገርን አነጋገረው። አምላካችን አላሁ ስብሐነሁ ወተዓላ ተናጋሪ አምላክ ነው። አላሁ አክበር፣ ለአላህ ጥራት ይገባው። እዚህ ጋር ጥንቃቄ የምታደርጉት ልክ እንደ ስላሴ ዶክተሪን ቢዲአ የሚፈጥሩ ሙናፊቆች አረበኛ ቋንቋ ላይ እንትን ያደርጋሉ። ጥሩ አዳፕቴሽን ያደርጋሉ። አረበኛ ቋንቋ ሐዲሱን ቁርአኑን ለመግለጽ እንዲመቻቸው ቀልጠፍ ይላሉና እኛ በንግዱም በስራውም በምኑም ራሳችን ቢዚ አድርገን ኑረን የምንፍቅና ስራቸውን እኛ ህይወት ላይ ለመጣል አረበኛ ቋንቋ የቻሉ መስለው ይቀርባሉና፣ አረበኛ ቋንቋ የቻለ ሙናፊቅን ተጠንቀቁ ነው የምለው። ሸር ለሙናፊቆች ሸር፣ ለስላሴ አማኞች ሸር፣ ልክ እንደ ስላሴ ቢዲዓ ለፈጠሩ ቢዲዓተኞች አድርሶላቸው። ይህን ይመስላል።